ከብራችሁ ስለተገኛችሁ ሁላችሁንም እንኳን ደህና መጣችሁ ይላለሁ። የተሟላ እና የተቀናጀ የጸረ ሙስና ትግል ኢትዮጵያ ውስጥ ማካሄድ አስፈላጊ መሆኑን መንግስት ተገንዝቦ በሁሉም ስትራቴጂዎች በዋናነት በዓለም አቀፍ ደረጃ እውቅና የተሰጣቸው የትውልድ ስነ ምግባርን ማነጽ ከህፃን ጀምሮ ወጣቶችን፣ አዋቂዎችን በሁሉም እርከን የእድሜ እርከን ውስጥ ያሉትን በስነ ምግባር በሚገባ ማነጽ የሚለው ስራ እንደ አንድ ስትራቴጂክ ተግባር እየተከናወነ ቆይቷል። ይሄ በደንብ ግልጽ እንዲሆን እንፈልጋለን፣ በተለይ ለአዲሱ ትውልድ። ስለዚህ ከጸረ ሙስና ኮሚሽን ከስነ ምግባርና ጸረ ሙስና ኮሚሽን አንጻር አጠቃላይ ከሌሎችን ባለድርሻ አካላት ጋር ሆነን ህዝብን ይዘን የጸረ ሙስና ትግል ተቋማዊ እንዲሆን ህዝባዊ መሰረት እንዲኖረው ዘላቅነት እንዲኖረው መከላከል ላይ የተመሰረተ እንዲሆን በትውልድ ግንባታ ላይ የተመሰረተ እንዲሆን ለማድረግ ረጅም ጊዜ እቅድ ተቀምጦ እየተሰራ ነው ማለት ነው። ይህ የዛሬው መድረክ የዚህ አካል ነው። ትውልድን በስነ ምግባር ማነጽ ሙስናን የሚጠየፍ ብቻ ሳይሆን የሚታገል አእምሮ፣ የሚታገል ማህበረሰብ ወደፊት መፍጠር ነው ዋናው ስራችን።